ሰላም ሰላም፣ ጤና ይስጥልን የተወደዳችሁን ማየት ከበራችሁ የጊዜ ሚዲያ ቤተሰቦች፣ እንዴት አላችሁ? በያላችሁበት የዓለም ጫፍ፣ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ትሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው መሰናዷችን ትላንትና ማህበራዊ ሚዲያውን በሙሉ ሞልቶት የነበረ ጉዳይ ነበረ። ዘማሪት የምስራች ከዚህ ቀደም በብዙ መልኩ እንግዲህ ሁላችንም እናውቃታለን በጠና ታማ ባህር ማዶ ሄዳ ታክማ መታ ድናለች ስንል እንደው ድንገት ትላንትና ህልፈቷ ተሰምቷል ከዚህ ጉዳይ ጋር ተያይዞ የእሷን ጉዳይ ከህክምናዋ ጀምሮ እዛ ታይላንድ ሄዳ ታክማ እስክትመጣ ድረስ በጣም ብዙ ጉዳዮቿን አብሮ በመሆን ደፋ ቀና ሲል የነበረ ሰው አለ። ከሱ ጋር በቀጥታ የስልክ መስመር ተገናኝተን ምንድን ነው የሆነው ምንድን ነው የተፈጠረው ነገር የሚለውን ነገር ልንነጋገር በቀጥታ የስልክ መስመር አግኝተነዋል። ከሱ ጋር የምናደርገውን ቆይታ እንድትከታተሉልን ኮዲዮ እንጋብዛለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጠልን። ተለቀቀ፣ ተለቀቀ፣ ተለቀቀ። በብዙዎች ጥያቄ መሰረት የመጨረሻው የዲያስፖራ ብሎ ቁጥር ሶስት እነሆ ለሽያጭ ተለቀቀ። የመሀል ከተማ መዳረሻ በሆነችው ለቦ መብራት ኃይል በ65 ሺህ ካሬ ላይ የተንጣለለው በዚህ በዚህ ቅንጡ መንደር ውስጥ ከባለ አንድ እስከ ባለ ሦስት መኝታ ቤቶችን ከተጨማሪ ሦስት ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነጻ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል እንዲሁም አንድ ቤት ለገዛ አንድ በነጻ ታዲያ ምን ይጠብቃሉ? የዕድል ሳያመልጦት አሁኑኑ ይደውሉ የለው ጤና ይስጥልኝ። አብሮ ይስጥልኝ ልዬ እንዴት አለ እንዴት አደራችሁ? እግዚአብሔር የተመሰግነ ይሁን። አሜን አሜን አሜን። ያው ከኔጋ እንኳን ወዳጅ ነን የጊዜ ሚዲያም ቤተሰብ ነህ። ግን እንደው ድንገት መስመር ላይ የገባው ሰው ማን ነው ማለታቸው ስለማይቀር እንተዋወቅ አኪ እሺ። አክሊሉ ተስፋ ይባላለሁ። ትናንትና የሰማነው ነገር በጣም በጣም የሚያስደነግጥ ነው። እኔ በሰማውበት ሞመንት የደወልኩት አንተ ጋር ነበር። አንተ ደግሞ ወደ ሆስፒታል እየሮጥክ ነበር። ና ምንድን ነው የተከሰተው ነገር? አው እንግዲህ ከቅርብ ጊዜያት በፊት ታይላንድ ባንኮክ የነበራትን ቆይታ የሕክምና ክትትል በተሳካ ሁኔታ አጠናቃ ወደ ኢትዮጵያ የመጣችው ዘማሪት የመስራች ስምዖን የምስጋና ፕሮግራም ሁሉ አዘጋጅታ በብዙ በቃ በደስታ ነበርን። ስቴጅ ፎር ካንሰር ነበር እና አሁን ላይ ኬሞቴራፒውን ወስዳ ወደ አስራ ሁለት ሳይክል ድናለች፣ ደህና ሆናለች ብለን እኛም እግዚአብሔርን አመስግነን ነበር ነገር ግን ከጊዜያት በኋላ ቼክ ስታደርግ አይ ቲንክ የካንሰሩን ባህሪ ይመስለኛል በጀርባ ጥንቷ አካባቢ ላይ ሶስተኛው ላይ እንዲሁም ደግሞ ወደ ሳምባዋም ጭምር የተጋባ ካንሰር እንዳለ ኒሞኒያም በተጨማሪ ተፈጥሮ ነበር። ሳል ነበራት እና ይህ ታክሎበት ድንጋጤውም አለ። ከዛ ቀጥታ ወደ ኢንቴንሲቭ ኬር ዩኒት ነው የገባችው። ያው ዱብዳ ነው። በጣም ያስደነግጣል። በሰውኛ ምንም እንኳን እንደ ክርስቲያን አስተምህሮ የምትሄደው ወደ አምላኳ ወደ ጌታዋ ወደ አገለገለችው ወደ ኢየሱስ ቢሆንም ነገር ግን ለእኛ በጣም ትልቅ ድንጋጤ ነበር። ትላንትና ድንገት ነው ሕልፈቷን የሰማነው። እንግዲህ አንተ ከዚህ ከመሄዷ በፊት ጀምሮ በገቢ ማሰባሰብ ላይ ሰዎች ሰፖርት እንዲያደርጓት ያው ብዙ ብዙዎቹን ታደርጋለህ ግን ዛሬ ትኩረታችን እሷ ላይ ስለሆነና ሰዎች እንዲያግዟት ገቢ ከማሰባሰብ ጀምሮ፣ እዛ ያለችበትንም ሁኔታ መልሰህ ኢንፎርም ከማድረግ መልሰህ ለሰው ከማሳወቅ ጀምሮ እንግዲህ አሁንም ነገም እስከሚኖረው ወደፊትም ከእሷ ጋር ተያይዞ በሚኖሩ ጉዳዮች በሙሉ አብለህ እና እንግዲህ ድህና መጥታ የምስጋና ፕሮግራም ሁሉ ነበራችሁ። አዎ። አሁን ይሄ አሁን አሁን እዚህ ከመጣች በኋላ የታወቀውን ህመም ታውቅ ነበር፣ ኢንፎርም አድርገሃለች። ለዚህስ ያጋለጣታል ብለህ አስበህ ነበር? አው ምንድን ነው፣ ከዛ ስትመጣ ያው ሙሉ በሙሉ መቆጣጠር ችለናል በኬሞ ጠፍቷል ነው። በኬሞ ጠፍቷል ማለት ሪላፕስ አያደርግም ማለት አይደለም። ከዚህ በፊትም በተለያዩ ወዎች ስንል እንደነበረው ብዙ መጠንቀቅ ብዙ ብዙ የሚፈልጋቸው ነገሮች ነበሩ። ከዛ ግን ስትመጣ ድና መምጣቷን ነው ያው የተሰጣትን ሪፖርት ስለሆነ የሰማ ነው። ታይላንድ ባንኮክ ነበረች። ክሪስቲያን ባንኮክ የሚባል ሆስፒታል ነበረች እና ከዛም ከመሬት መንቀጥቀጥም እዛ ከነበረው ተርፋ በቃ ከብዙ ስለተረፈች ነበር የምስጋና ፕሮግራሙንም ለማድረግ የወሰነችው። እኛም እግዚአብሔርን በብዙ አመስግነን ነበር። ከዛ በኋላ ግን ይህ ነገር መከሰቱን ሰማሁ። ሳል ነገር ነበራት። ሳል ስለነበራት በፍጥነት ወደ ሆስፒታል መሄድ እንዳለባት፣ ከዛ ደግሞ ያው ታዋቂም እንደመሆኗ በዝማሬዋ አገልግሎት ከባድ ሰው በጣም ብዙ ስለሚሆን ጥንቃቄም እንድታደርግ ለምን ኢንፌክሽን የመፈጠሩ እንትን በጣም ከፍተኛ ነው የሚሆነው። ኬሞቴራፒ በጣም ከባድ ነገር ስለሆነ እና እሱ ላይ እናወራ ነበር። በጣም ተጠንቀቂ የሚየላት ነበር። ያው እግዚአብሔር የወደደውን አደረገ። ይሄንን ሰማን። የሚገርመው ያው እንግዲህ እዛው ታይላንድ ሆና ደግሞ ታይላንድ ገጥሟት ከነበረው እጅግ በጣም በጣም አስከፊ ከሆነ የመሬት መንቀጥቀጥ መትረፏንም እንዲሁ ማህበራዊ ሚዲያው ላይ ሰምተን ነበር በጣም ብዙዎቻችን እንግዲህ ትረፊ ያላት ነፍስ እች ሰው እድሜዋ ረዥም ነው እንዲያ ካለ ኬሞ ስቃይ እንደገና ደግሞ እዛው እሷ ራሱ የነበረችበት ሆስፒታል ክፉኛ የመንቀጥቀጥ አደጋ ነበረው እሱንም ሁሉ አይተን ነበረ እንደው ስለ እሱ ስምት ነግረን ነገር ነበር ወይ አው በጣም ከባድ ነገር ነበር። አብሯት የሚያስታመማት ወንድም ራሱ ወጣ ብሎ ነበረ ወደ ገስት ሐውስ፣ ያው ገስት ሐውስ አለ የሚኖሩበት። እሷ ሆስፒታል ነበረች በጊዜው ደግሞ ኬሞ እየወሰደች ነበረ። ምን ያህል ከባድ እንደሆነ ማሰብ ይቻላል። በጣም ከባድ ሬክተር ስኬል የተመዘገበ ነበረ። ዓለም አቀፍ ሽፋን የተሰጠው ነው እንደምታውቀው በሚዲያ በጣም ከባድ ነበር እና እንደውም ወርዳ ወዲያው የሰራችው ቪዲዮ ነበር። ማለት እኛም መታ ራሱ ስናመሰግን እሱንም ታሳቢ አድርገናል። ማለት እግዚአብሔር ከብዙ ሞት እንዳስመለጣት ነበር የተሰማን። በእርግጥ እግዚአብሔር በጊዜው አስመልጧታል። አሁን ደግሞ እንደዚህ ሆነዋል። እንግዲህ ልዬ፣ እግዚአብሔር ሉዓላዊ አምላክ ነው። ለምን እንደዚህ ያደረግክ አይባልም። እሱ የወደደውን ማድረግ ይችላል እውነት ነው። እውነት ነው። ፈጣሪ በነገር ሁሉ ልክ ነው። ግን ትናንትና ወደ ሆስፒታል እየሄድኩ ነው ስትለኝ፣ እጮኛ አልሰማም እና ጥንቃቄ የሚፈልግ ነገር ነበረ እያልከኝ ነበረ። እንዴት ማኔጅ አደረጋችሁት? ሰማ ወይ? አዎ ያው በዚህ አጋጣሚ ምን ማለት ትፈልጋለሁ የልዬ ሚዲያ ላይ ያለን ሰዎች በተለይ ማህበራዊ ሚዲያ አጠቃቀምን በተመለከተ እንደዚህ ሐዘን ሲሰማ ወዲያው በጥቂት ሰከንዶች ውስጥ ሽፋን መስጠቱ ተገቢ አይደለም። እንደው በጣም ነው የማመሰግነው፣ ጉርሻ የሚባለውን ፔጅ ሁሌ የሆነ ነገር ሲሰማ ቀድመው ደውለው አረጋግጠው ከዛ በኋላ ነው የሚያጋሩት። ትላንትም እንደዛ ነበር የጻፉልኝ። ብዙዎች ግን ገና ቤተሰብ እንኳን እናቷ አልሰማችም፣ የልዬ ከአንተ ጋር ስናወራ እናት አልሰማችም፣ ጮኛው አልሰማም። ነገር ግን ወዲያው ወስደው ሚዲያው ላይ አጥለቅልቀውት ነበር እና እንደው ጥንቃቄ ቢደረግ ለወደፊቱ ጥሩ ነው። ለምን ሲያይ በጣም ልቡ የሚሰበር ሰው ይኖራል፣ ግፊት ያለበት፣ ስኳር ያለበት ቤተሰብ ይኖራል። ሌላ ሕልፈት ሁሉ ልናስከትል እንችላለን እና ማህበራዊ ሚዲያም በኃላፊነት ደግሞ በጥንቃቄ ብንጠቀም ጥሩ ነው የሚለውን ነገር ማከል እወዳለሁ። ከዛ በኋላ እንግዲህ እንደነገርኩ እጮኛዋም አልሰማም እናትየውም አልሰሙም ነበር። ከዛ በኋላ ነው በጥበብ እንዲሰሙ ያደረግ ነው። እውነት ለመናገር እጮኛዋ ሚዲያ ላይ አይቶ ይሁን አላየ ይሁን የሚለውን እንኳን ለማረጋገጥ ጊዜ አላገኘንም፣ ያው ከተፈጠረው ነገር አንጻር። ነገር ግን ሰምተዋል። ያው ልብ የሚሰብር ነገር ነው። በተለይ ለሱ ደግሞ ለሱ በጣም ልብ የሚሰብር ነገር ነው። እግዚአብሔር ልባቸውን ይደግፍ፣ መጽናናቱን ይስጣቸው። ምን እንላለን? ሌላ ልዬ፣ እውነት ነው። ያው አሁን አንተ ያልከውንም ጉዳይ ያስበን ነው። እኛ ደግሞ ትክክለኛው ትክክለኛው ሰው አንተ እንደሆንክ ስላወቅ እንግዲህ ከአንተ መረጃውን እስክናገኝ ውለን ያደር ነው። በቅርቡ የመጋባት እቅድ ነበራቸው? አዎ፣ ልዬ፣ ነገርየው ያማል ማለት አክዬ ትድሩኝ ያላችሁ ትል ነበረ። ያው ሰው አይደለን፣ ብዙ እኮ እናቅዳለን እና ብዙ ብዙ ምኞት፣ ብዙ እቅድ ነበራት እና እንደ ማንኛውም ሰው አግብታ ወልዳ ከብዳ የማየት ናፍቆትም ነበረን። እኛም እንግዲህ ምን እንላለን መጽሐፍ እንደሚል እግዚአብሔር የወደደውን አደረገ። ትንሽ ልብ የሚነካ ነገር ነው። እሱ አዋቂ የእግዚአብሔር ፍቃድ ይሁን ብለን ዝም ነው ምንለው። እውነት ነው እንግዲህ አንተም ላደረግከው ላስተባበርከው ነገር እንግዲህ በጣም በተደጋጋሚ ምስጋና ስትገልጽ ተሰምታለች። ካልተሳሳትኩ ወይ የባለቤትህ ልደት ላይ ወይ ደግሞ አኒቨርሰሪያችሁም ላይ ሊሆን ይችላል። እዛም ላይ ተገኝታ በብዙ ስትመርቃችሁም ስትባርካችሁም አይቻለሁኝ፣ ወይ ያንተ ገጽ ላይ ይመስለኛል እና ያው በህይወትም ኖራ በብዙ አመስግናሃለች። አሁን ቀጣይ የሚሆነው ነገር ምንድን ነው? ዛሬ የሽኝት ፕሮግራም በዩጎ ቸርች እንዳለ ኢንፎርም ስታደርግ ሰምቻለሁ። አንተ ከዛ ምንድን ነው የሚሆነው ስራ ተቀብሮ አየት ነው የሚፈጸመው? አዎ እንግዲህ የሽኝት ፕሮግራሙን አስተባባሪ ኮሚቴዎች ዛሬ አራት ሰአት ላይ የመማፀኛ ከተማ በተለምዶ ዩጎ ሲቲ ተብሎ በሚታወቀው ሪያሊቲ ህንፃ አጠገብ በሚገኘው ዩጎ ሲቲ ቤተ ክርስቲያን ነው የሚደረገው። ያው የሽኝት ፕሮግራሙ ይደረጋል ማለት ነው። የተለያዩ መጋቢዎች፣ ዘማሪያን፣ ወዳጅ ዘመድ፣ ጓደኞች በተገኙበት የዝማሬ ጊዜ ይኖራል። ስብከተ ወንጌል ይኖራል። ከዛ በኋላ ሽኝት ይደረጋል ማለት ነው። በ ወደ አርባ ምንጭ ነው ሽኝት የሚደረገው እዛ አርባ ምንጭ ያለ ኮሚቴም አለ። እነሱም ሬዲ ሆነዋል። እዛ ደግሞ አስክሬን ይቀበላሉ ማለት ነው። የቀብር ሰዓቱ አልተወሰነም። እንደተወሰነ በሚዲያ የምናሳውቅ ይሆናል። ሊ መልካም መልካም፣ ክብር ይስጠልኛ ኬ ምናልባት ከማጠቃለላችን በፊት ማለት የምትፈልገው ነገር ካለ አው ጊዜያዊ ነን እዚህ ምድር ላይ እንደ ጤዛ ነን። ጠዋት ታይተን ከሰዓት የምንጠፋ ሰዎች ነን። ጊዜው አጭር ነው ጌታችን ኢየሱስ ሊመጣ በደጅ ነው ስለዚህ እንዋደድ እንከባበር አንድ እንሁን ቅንነት እናብዛ ሰላምን እንውደድ ነው ምለው ከዛ ባሻገር ደግሞ ምንም እንኳን እኛ ከእኛ በስጋ መለየቷ ቢከብደንም ያሳዝናል ግን መጽሐፍ ቅዱሳችን ሲናገር ተስፋ እንደሌላቸው ከቶ አትዘኑ ይላል በክርስቶስ አምነው ቀድመዋችሁ የሞቱ እሱ በሚመጣ ጊዜ ከእናንተ ቀድመው ይቀበሉታል እኛም አብረን እንነጠቃለን ይላል እና ኢየሱስ ክርስቶስ ይመጣል፣ ይወስደናል። ብናዝንም ተስፋ እንደሌላቸው ከቶ አናዝንም። የሄደችበትን እናውቃለን። ሰው በኢየሱስ ክርስቶስ አምኖ ከዳነ የእግዚአብሔርን መንግሥት ይወርሳል። ስለዚህ በዛ ሞት የለም፣ ስደት፣ መናቅ፣ ጥላቻ፣ ብቸኝነት አሁን የሚያስፈሩን ሐዋርያው ቅዱስ ጳውሎስ የሚያስቃትቱን የሚላቸው ነገሮች በዛ የሉም። እንግዲህ ከአምላክ ጋር ኑሮ እንደገና ነው የሚሆንላት። በምድር ላይ የነበረውን ዝማሬ ብታቆምም፣ በዛ ግን መዘመሯን ትቀጥላለች ከመላእክቱ ጋር እግዚአብሔር ለመላው ኢትዮጵያውያን ዘር ሃይማኖት፣ ቋንቋ ሳይለዩ በእሷ ጉዳይ ብዙ ሚሊዮኖች እንዲሰበሰቡ ለተረባረቡ፣ ለጸለዩላት፣ ላበረታቷት ሁሉ ምስጋናዬ ከልብ ነው። እግዚአብሔር ደግሞ መጽናናት እንዲሰጣቸው እመኛለሁ። አመሰግናለሁ። በጣም የጊዜ ሚዲያንም ወንድሜ ኤልያስንም ከልብ አመሰግናለሁ። ተንክዩ ኦኬ። በጣም ነው ማመሰግነው። ክበርልኝ እንግዲህ የተወደዳችሁ ና የተከበራችሁ የጊዜ ሚዲያ ቤተሰቦች፣ እንግዲህ ከዘማሪት ምስራች ሕልፈት ጋር ተያይዞ ለዛሬ ነበረን መሰናዶ ይህንን ይመስላል። አክሊሉ ተስፋዬ በብዙ መልኩ በጣም ብዙ ሰዎች የሚያግዝ ግለሰብ ነው። እሷንም እንዲሁ ገና ከመታመሟ ጀምሮ እርዳታ በማሰባሰብና ታይላንድ ባንኮክ ድርሴዳ ታክማ እስክትመጣና ና እዚህ ደግሞ የምስጋና ፕሮግራም እስክታዘጋጅ እስካሁን ደግሞ አብሯት ያለ ግለሰብ ነው። እሱንም በቀጥታ የስልክ መስመር ገብቶ ለሰጠን መረጃ እጅግ በጣም ከልብ አድርገን እናመሰግናለን። እናንተም አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲ በትትና ጠየቅን እናመሰግናለን።